ፍርድ ቤቱ በአቶ ታየ ደንደአ ላይ ቀጠሮ ሰጠ። አቶ ታየ ደንደአ ጥፋተኛ በተባሉበት የጽና ፍቃድ ሳይኖር ጦር መሳሪያ ይዞ መገኘት ወንጀል ቅጣት ውሳኔ ለመስጠት ለህዳር ስድስት ተቀጠሩ። ቀድሞ የሰላም ሚኒስትር ዴኤታ እና የጨፌ ኦሮሚያ አባል አቶ ታየ ደንደአ በዛሬው እለት ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ሀ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ቀርበዋል። አቶ ታየ ደንደአ በዛሬው እለትም ፍርድ ቤት የቀረቡበት ምክንያት ከዚህ ቀደም ጥፋተኛ በተባሉበት እና ችሎቱ የግራ ቀኝ ቅጣት አስተያየት በሰማበት ጽና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል ቅጣት ለማሰማት አቃቤ ህግ ህዳር 15 ቀን 2018 አቀረበባቸው ያላቸው ሶስት ደራራቢ ክሶች ተከሳሽ የክስ መቃወሚያዎች በክስ ለማቅረብና ዋስትና የሚመለከት ክርክር ለማሰማት ነበር። ዛሬው በተቀጠረው የቅጣት ውሳኔ መሰረት ችሎቱ በአቶ ታየ ደንዳ በኩል የቀረቡትን የቅጣት አስተያየቶች በተለይም ጤናቸው ምክንያት በማስረጃ ያቀረበበት ባለመሆኑ ውሳኔው ከመሰማቱ በፊት የቅጣት ማቅለያዎችን እንዲያቀርቡና የቅጣት ውሳኔ ለመስጠት ለህዳር 26 ቀን 2018 ዓ ም ተለዋጭ ቀጠሮ መስጠቱን ጠበቃቸው አበራ ንጉስ ተናግረዋል። በዛሬው ውሉ አቶ ታየ ደንዳ በጠበቃቸው በኩል የዋስትና መብት ይፈቀድልኝ ጥያቄ በችሎቱ በማቅረባቸው ምክንያት ዋስትና በተመለከተ ሰፊ ህግና የሚያስፈልጉትና ፍሬ ነገር ክርክር አድርገዋል። እዚህም በጠበቃቸው በኩል ያቀረቧቸውን የክስ መቃወሚያዎች ችሎቱ ተቀብሎ ለአቃቢ ህግ እንዲደርሰው በማድረግ በቀረቡት የክስ መቃወሚያዎች ላይ አስተያየታቸውን በጽሁፍ እንዲያቀርቡ ተለዋጭ ቀጠሮ ለታህሳስ 2018 ዓ ም ሰጥቷል። በአቶ ታየ ደንዳ በኩል የወንጀል ስነስርዓትና የሰበር ውሳኔዎች ዋቢነት በመጥቀስ ዋስትና እንዲፈቀድላቸው በመከራከሪያነት ያቀረቡ ሲሆን አቃቢ ህግም የዋስትና መብት ጥያቄያቸውን ውድቅ እንዲሆን በመቃወም ክርክር ያደረጉ መሆኑን ጠበቃው አብራርተዋል። አቃቢ ህግ በመከራከሪያነት ያቀረበው ብቸኛ ምክንያት አቶ ታየ ደንዳ በሆን ኮንቨርሴሽን ኮሚሽን ያደረጉትን ቃለ መጠይቅ ተከትሎ ንግግራቸው ከፍተኛ የህዝብ ተቀባይነት ያገኘ በመሆኑ ይህም በዋስ ቢወጡ ይህንን ህዝባዊ ተቀባይነት በመጠቀም ወይም ድጋሚ በመቀስቀስ መንግስትን በህዝባዊ አመፅ ለመጣል ሊንቀሳቀሱ ስለሚችሉ በስር ሆኖ መከራከር አለባቸው የሚል መሆኑንም ጠበቃው ገልጸዋል።